ብድሩን ማለት ይቻላል እንዴ? ቆይቆይ አይደለም፣ እንደዚህ አይነት ብድር ይቻላል እንዴ? እንዴ፣ ሃይሚ እንዴ፣ ሃይሚ እግዚአብሔር በጣም አስገርምሽኛል። ማለት በቃ ብድር ማለት ይህ ነው። ተበቀለችው ነው የምላችሁ ቪዲዮን አይታችሁታል። በነገራችን ላይ ሃይሚ ለራሷ ብቻ አይደለም። ትናንትና ያው እንዳየነው ወንድሞቿን ወንድሞቹንና እሷን እንደዛ ሲያስጨንቃቸው እንደነበር ሃይሚ ዛሬ ያሰራችለት ሃይሚ ለእሷ ለራሷን ብቻ አይደለም የተበቀለች ለእኛም ጭምር ነው የተበቀለችልን እንግዲህ ብሩኬ የምር በጣም በጣም አናዶን ነበር እንደዛ ብሎ እንደዛ በማለቱ መጎራረስ ምንም ችግር ስለማይፈጥር ያው ይህን ችግር አድርጎ ቢወስደው ሁላችንም ይደብረን ነበር ግን ፕራንክ መሆኑን ከተናገረ በኋላ ተበቀለችው ነው ምላችሁ። አረ ሃይም ተለያለሽ። የፍራንክ ቅመም ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁት ከመጨረሻው ተከታተሉኝ። ትናንትና አንድ ሺ እንገባለን ብዬ ነበር። አንድ በእናንተ ሙሉ ተስፋ አለኝ ብያችሁ ነበር። ያው አንድ ሺ ሰብስክራይብ አላስገባችሁኝም። ዛሬ ለዛሬ ነበር አንድ ሺ ሰብስክራይብ እንድታስገቡኝ የጠየኳችሁ። ግን እናንተ ምንም ማድረግ አይቻልም። አላስገባችሁኝም። ሰላም፣ ሰላም፣ ሰላም፣ ሰላም፣ ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት በሰላማችሁ ብዝት ብዝት ስት ይበልልኝ። ሀይሚና የቡሩኬ ፋሚሊ የሆናችሁ እንዴት ናችሁ? እንግዲህ ዛሬም ተመልሼ ወደ እናንተ መጥቼላችሁ አለው ማለት ነው። ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁት ከመጨረሻው ተከታተሉኝ። እንዲሁም ደግሞ ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ያው ትናንትና አንድ ሺህ እንገባለን ብዬ ነበር። አንድ ሺህ ሰብስክራይብ ታስገቡኛላችሁ በእናንተ ሙሉ ተስፋለኝ ብያችሁ ነበር። ያው አንድ ሺህ ሰብስክራይብ አላስገባችሁኝም ዛሬ ለዛሬ ነበር አንድ ሰብስክራይብ እንድታስገቡኝ የጠየኳችሁ ግን እናንተ ምንም ማድረግ አይቻልም አላስገባችሁኝም። ያው እኔ እናንተ ላይ ተስፋ አልቆርጥም። ይህም ቪዲዮ የምታዩው ማለት ነው ያው አንድ ሺህ ሰብስክራይብ ታስገቡኛላችሁ ብዬ ተስፋ አደርጋለሁ። ትንሽ ነው የቀረነ አንድ ሀያ ምናምን በቃ በጣም ትንሽ እኮ ነው ሀያ ሰብስክራይብ ማለት በጣም ትንሽ ነገር ነው እና በዚህም ቪዲዮ ሀያ ሰብስክራይብ አንድ ሺህ ሰብስክራይብ እንደምታስገቡኝ ሙሉ ተስፋዬን በእናንተ አድርጌያለሁ ማለት ነው። እንደምታስገቡኝ አልጠራጠርም። የኔ ውዶች እና ፋሚሊ ይሄንን ቪዲዮ ላይክ ከማድረጋችሁ ማይ ላይክ አድርጋችሁ ጀምሩልኝ። እንደተለመደው ላይክ አድርጋችሁ ሰብስክራይብ አድርጋችሁ የኔን ቪዲዮ ለምትከታተሉ እጅግ አድርጌ አመሰግናችኋለሁ። ለምታበረታቱኝ፣ የምታደርጉልኝ ድጋፍ፣ ሀሳብና አስተያየት ለምትሰጡኝ ሰዎች እጅግ አድርጌ አመሰግናችኋለሁ ማለት ነው። ዛሬ የመጣሁት ያው መግቢያ ላይ እንዳያችሁት ብድር በምድር ቢባል ነገር ያው አየን። ማለት ከዚህ ቤትም ብዙ ነገር እያየን ነበርና፣ ያሁኑ ይለያል፣ ነው ምላችሁ። ይለያል። በቃ ምን ልበላችሁ፣ ሃይሚ ተበቀለችው ነው። ያው ሰሞኑን እየተፈጠረ የነበረው ሁላችሁም አይታችኋል። ብሩኬ ሃይሚ ላይ ተበሳጭቶ ምናምን ከሆነ ወንድ ጋር ስትጎራረስ ስደነስ አይቻለው ምናምን ብሎ እንዲሁም በማግስቱ ደግሞ ሌላ ወደ አዲስ አበባ ትቼ ሄዳለሁ፣ ከአንቺ ጋር መቀጠል አልፈልግም ምናምን ብሎ ወንድሞቿና ራሷን ሲያስጨንቃት ነበር። እንዲሁም ኦዴንስም እኛም ሲያስጨንቀን ነበር። ግን ሀይሚ ተበቀለችልን፣ በደንብ አድርጋ ተበቀለችልን። ያው መግቢያ ላይ እንዳያችሁት ምናምን ሰክራ ምናምን። እንግዲህ ብድር በምድር ማለት ይሄ ነው። ብድሩን የማይመልስ ወንድ አይወለድ። እንደምናውቀው ብድሯን ማትመልስ ሴት አትወለድ። በእሚ ሀይሚ ላይ አየን፣ የምር ሀይሚ ላይ አየን። በቃ የኔ ተወዳጆች ቡሩኬና ሀይሚ ቡራዬ፣ ተጨነቆ እኮ የኔ አባት እግዚአብሔር፣ እኔ በቃ ምን ልበላችሁ፣ ተጨነቀ እኮ በጣም። አስጨነቀችው፣ አስጨነቀችው፣ እንዳስጨነቃት አስጨነቀችው። ያው እንዲህ ነው በቃ። ብድር በምድር ማለት ይሄ ነው። ያው ለምን ሃይሚን ከድሮን ጀምሮ እናቃታለን። በእርግጥ ፕራንክ ላይ ምናምን እንደዚህ ብድር መመለስ ምናምን አትታማም። በና አብርሃም ከና አብርሃም ጋር ራስ ከቡርጊ ጋር ሳጀምር እናቃታለን። አንድ ሰው እንደዚህ ፕራንክ ያርጋት እሷ ደግሞ እጥፍ እጥፍ እጥፍ አድርጋ እንደምትመለስ እናቃለን። ይሄ ነገር እሱም ያውቃል። ግን ይህ ነገር ሳያስበው እሱ ከተጎራረሽ ከሰው ከወንድ ጋር ከሌላ ወንድ ጋር ድንሽ ብሎ ነገሩን አመጣው። ያው እሷም ምን አረገችው? ፕራንክ አደረገችው፣ አስጨነቀችው፣ አስለቀሰችው። ሃይሚ ትለያለሽ የኔ ውድ፣ በቃ እኔ ሃይሚዬ። እና ምን ልበላችሁ እኔ በቃ በጣም ትመቸኛለሽ ቡርኬ። ምንደዛው የሚመቹን ዩቱበሮች ከብታጀራ የሚመቹን ዩቱበሮች ሀይሚና ብሩኬ የእኔ ውዶች፣ እኔ በነገራችን ላይ ሀይሚ እንደምትበቀለው እርግጠኛ ነበር። ትናንትና ፕራንክ መሆኑን ሲነግራት ምናምን አዳሩን ሙሉ ሳተኛ እንደምታደር ፕራንክ ስለምን አድርጋ እንደምትበቀለው እያሰበች እንደምታደር እኔ በጣም እርግጠኛ ነበር ው እንደገመትኩም አደረገችው። አቤት አቤት፣ እኔ ራሱ በቃ ጭንቅላት ግምት ያስጠላችኋል። ነው በቃ እኔ ይህን ነበር የገመትኩት ማለት ይህን ስራችሁ ትጠጣለች ምናምን አይደለም። ብቻ በደንብ አድርጋ እንደምትበቀለው ነበር እኔ ራሱ የገመትኩት። እና ያው ትጠጣለች ሲባል ቢራ እንዳልሆነ ምናምን አይታችኋል። ያው ሀይሚ እንደዚህ አይነት ነገር ከእንደዚህ አይነት ንጹህ ጀስት ፈን ምናምን እንደሆኑ ነው የምናውቀው። ያው ባዶ ጠርሙስ እና ውሃ እንደ አዘጋጀች እና ፕራንክ እንዳደረገች ሁላችሁ ማይታችኋል እና ሀይሚ ትጠጣለች ምናምን አይደለም ማናቸውም ከእንደዚህ አይነት ነገር ነፃ ናቸው። እና ፋሚሊ የሀይሚና የቡርኬ ፋሚሊ የሆናችሁ ይህንን ቪዲዮ ላይክ አድርጉልኝ። በቃ እኔ ዛሬ ትናንትና እንደዛ ማለት ተጨንቃችሁ ነበር። ፕራንክ መሆኑን ሲናገር ደግሞ ትንሽ የደበራችሁ ሰዎች ማለት ብራንክ መሆኑን ሲናገር የደበራችሁ አላረል በቃ እንደዚህ አይነት ፕራንክ ያደርጋል ብላችሁ ያልጠበቃችሁ ሰዎች ማለት ነው። ዛሬ በደንብ አርጋ ሀይሚ ተበቀለችው። ይህንን ቪዲዮ ለሀይሚ እስኪ የምር በቃ በእኔ በኩል ማለት ነው አሪፍ ላይ ግጫት በደንብ አርጋችሁ ከሌላው ጊዜ በተለየ በደንብ አርጋችሁ ላይ ግጫት ለሀይሚ ማለት ነው በቃ። እንዲሁም ደግሞ በቃ ቤቱን ሰብስክራይብ ያደረጋችሁ ተቀራቀሉ። ወደፊትም ደስ ደስ በሚል ነገር ወደ እናንተ መጣላችሁ ማለት ወደ እናንተ መጣላችኋለሁ ማለት ነው። ፋሚሊ ሁላችሁም በያላችሁበት ሰላምታችሁ ይብዛልኝ። በሌላ ቪዲዮ እንገናኛለን ማለት ነው። ይመሻችሁ። ወዳችኋለሁ። ባይ